ያ ምን ይሰራሉ? ክራሮች አክቲቭ ናቸው። ይሄ በገና ነው፣ እና አልተቃኘም። አልተቃኘም ማለት ምን ማለት ነው? ይሄም አልተቃኘም። ይሄ ይሻላል። ኦኬ እስኪያውጣው ነው ይከብዳል። እስከ ስንት ብር ነው እሱ? አራት ሺህ አምስት በሂደት ግን ይለመዳል። አሁን ቤት ዝም ሁሌ ብከረክረው እስከ አራት ሺህ ብር ክራር ሚጣን በዚህ አተጫውታት አትችልበትም። ማን ተከራ? ማሲንቆስ ስም የለውም? የጎንደር ነው የጎንደር የጎንደር የጎንደር የእናቶች ነው። የዘጌ እነዚህ እስከ ስንት ብር መነሻቸው፣ እስከ ስንት ብር ነው? ደንበኞቻችን ሲመጡ አስተያየት እንደሚደረግ የታወቀ ሆኑ ያው እስከ ስንት እቺ ስድስት እቺ አራት ምንስ ሰባት ሺህ ያው ደንበኞቻችን ስትመጡ አስተያየት እናደርጋለን። የዘጌ ጎጃም፣ ጣና ሐይቅ ዳርቻ ዘጌ አይደል፣ ጣና ሐይቅ ከጣና ሐይቅ ገዳማት መካከል ዘጌ አንዱ ተጠቃሽ ይመስለኛል። የእነሱ የራሳቸው ጥበብ ውጤት ነው ማለት ነው። ይህኛው ደግሞ ይች ሰማይዋ የዘጌ የራያ እነኚህ የራያ አረንጓዴውስ እስከ ስንት ናቸው እነኚህ ከስድስት ሺህ እነኚህ የግርግዳ ላይ ስዕሎች ለጸሎት ቤት ለስጦታ ስንት ስንት ብር ናቸው? ሶስቱ ባንድ ላይ 300 ብር፣ አንዳንዱ መቶ ብር ማለት ነው። እነኚህስ ተመሳሳይ ነው? አሃ ተመሳሳይ 300 ብር። ለግድግዳ ዲኮሬሽን በጣም አሪፍ ናቸው፣ ያምራሉ። የጥበብ ወይም ያልባሳት ሱቃችሁ ስም ማነው? ይጎሊ ይጎሊ ነው። ይጎሊ ይጎሊ ይጎሊ ባህላዊ አልባሳትና የተለያዩ ባህላዊ የሙዚቃ መሳሪያዎች፣ ቅርጻ ቅርጾችና እንዲሁም ደግሞ የሸክላ የእንጨት ውጤቶች አሉ ማለት ነው። የተለያዩ ፕሮግራሞች ለሰርግ፣ ለቀለበት፣ ለልደት የሚሆኑ እንዲሁም ደግሞ ለተለያዩ ለዩቲዩብም ሆነ ለቲክታክ ቪዲዮ መስሪያ መዋቢያ የሚሆኑ ባህላዊ አልባሳቶች፣ ባህላዊ ሙዚቃ መሳሪያዎች ከዘጠና አምስት ቁጥር ህንፃው ማን ነው የሚባለው? ጎሊ ህንፃው ስም ነው። ይህ የእናንተ ሀብታም ባህላዊ አልባሳትና የሙዚቃ መሳሪያዎች ሌሎች፣ ያ ጎውሊ ሀብታም ባህላዊ አልባሳት እና ባህላዊ ቅርፃ ቅርጾች እንዲሁም የግድግዳ ላይ ስዕሎች መገኛ ውቢቷ ባህርዳር ከሸማተራ ጎን ጎውሊ ህንፃ ግራውንድ ላይ ዘጠና አምስት ቁጥር መጥተው ይጎብኙን። ለእናንተ ለተለያዩ ፕሮግራሞች መዋቢያ የሚሆኑ ማንነትን፣ ታሪክን እንዲሁም የራሳችንን ጥበብ መግለጫ የሚሆኑ አልባሳትና ቅርጻ ቅርጾች አሉ። በራሳችን ማንነት እንዋብ፣ እንድመቅ። ለሰርግ፣ ለምርቃት፣ ለተለያዩ ቪዲዮ መስሪያ የሚሆኑ ሙዚቃ የሚሆን ድራማ ለምትሰሩባቸው ባህላዊ አልባሳቶች ይገኛሉ ማለት ነው። ለንግድም ይሁን በቀጥታ ለራሳቸው ለምትጠቀሙበት ሀብታም ባህላዊ አልባሳት መገኛ መጥታችሁ መግዛት ባላችሁበትም ማድረስ እንችላለን ማለት ነው። ስልክ ቁጥራችን ዜሮ ዘጠኝ አርባ አምስት ሰባ ስምንት ስልሳ ስምንት ስልሳ ሰባት ይጠይቁን። ስለ ድርጅታችን ሰፋ ዝርዝር ያለ ሀሳብ እናጋራችኋለን ማለት ነው። ስለ ጽኑ አብሮነታችሁ ከልብ እናመሰግናለን። ባህላችንን አንርሳ፣ ታሪካችንን እንመልከት፣ በራሳችን ውበት እንድመቅ ላለው መዝገብ ሚዳ ሚታየን